የዛሬዋን ቀን ይችን ደስታችን ቀን እንኳን በስነ ስርዓቱ ብናጣጥማት ጊዜ ብትሰጡን እንኳን ምን አለ። እውነት ነው። እኔ ግን ተዉ ብያለሁ። እኔ አንቺ ሶሲ ታይ ብያለሁ። በተለይ ማለት ነው። ታይ የማይነካ ሰው አትንኪብን ታይ። ታይ ተከበሪ፣ አንቺ ሴት ታይ። ሰላም ሰላም፣ ውድ የተከበራችሁ የኔ ቻናል ተከታታይ ሰላማችሁ ይብዛልኝ። በያላችሁበት እንግዲህ የሀይሚዬና የብሩኬ ጉዳይ ዛሬም እንደቀጠለ ነው። ምንም መስማማት የለም። እንደውም ጠቡ እንደገነነ ነው። ያው ሀይምዬ እየተፈጠረውን ነገር ለምን ዳኒቤት እንደሄደች ዳኒቤት ደግሞ ሄዳ ይቺ ሶሲ ምናምን ነገር እኔ እኮ የሚገርመኝ ነገር የሀይሚዬን ጨዋነት ሁላችንም ጠንቅቀን እናውቃለን። ሶሲ ዳኒ ተንኬሲሲ የሀይሚን ጠጉር ስለነካ ችግሩ ምንድን ነው? አንቺ ጠጉሯን ጠጉር ነክቷል ብለሽ ያዙ ልቀቁኝ የምትው የተፈጠረውን ነገር ብሩኬንም ሶሲንም አገናኝታ ሶስቱም በአንድ ላይ ሁሉም ችግር ይፈታል ብላ በሞከረች ይችልች እንግዲህ አስቡት እንግዲህ ችግሩን ለመፍታት ነው በዚህ ርዕት የሄደችው ሀይሚ። ነገር ግን ማንም እዚህ ጋር ሊረዳት አልቻለም። ምንድነው? ሶሲ ቀንታለች፣ ሀይሚ ከዳኒ ጋር የሆነ ነገር ያደረገች መስሏት ማለት ነው። ብሩኬ ደግሞ ሀይሚ ዳኒ ጋር መሄዱ አናዷታል። መሄድ እንደሌለባት ነው እሱ የተረዳው እና ለምንስ ሄደችው የሚለው ነው እሱ ጭንቅላት ውስጥ ያለው። ሀይሚ ግን ክሱን ለማስቆም ነው የሄደችው ዳኒ ግን ተንከሲስ በዛን ሰዓት ጠጉሯን መንካቱ ደግሞ፣ ጠጉሯን ሲነካ ያው ሶሲ በርከፍታ ገብታ ነበር በሰዓቱ ማለት ነው። በአይኗ ያየችው ነገር ነው። ጠጉር መንካትና ብሩኬ አያደርገውም እንጂ ካደረገው እንዳደረገው እስቲ እንቁጠረውና ማለት ነው። ይሄ ተቃቅፎ የተነሱት ፎቶ ካለ የትኛው ይበልጣል? ቤተሰብ ፍርዱ ለእናንተ። ተቃቅፎ ከመነሳትና ዳኒ የሃይሚን ጠጉር ከመንካቱ የትኛው ስህተት የትኛው ስህተት ያመዝናል? ፍርዱን ለእናንተ ትቼዋለሁ። ነገር ግን የኔ ጥፋት ቀላል ነው፣ የአንቺ ጥፋት ከባድ ነው እያላችሁ ብሩኬና ሀይሚ እንዲሁም ሶሲ ነገሩን ወደ ሌላ ቦታ እየከተታችሁት ነው። ያላችሁት ሶሲ እንደ ጥፋተኛ፣ ሶሲ ራሷን ያየችው እንደ ጨዋ ሴትና ምንም ጥፋት ምንም ስህተት እንደሌለባት ነው። በዓይናችን ያየ ነው። አልጋ ላይ ከብሩክ ጋር ሆነሽ የሰራሽው የፕራንክ ቪዲዮ እና ሀይሚ ዳኒ ቤት ሄዳ ሶፋ ላይ ከተቀመጠችው የትኛው ያመዝናል? ሶሲ የአንቺ ስህተት ያመዝናል። ለምን ታዲያ የበላይ ነኝ እኔ ጨዋጨዋ ነኝ ትያለሽ? ለምን ጨዋጨዋ ያጫወትሻል? በዚህ ልክ ማለት ነው። ከዛም አልፎ ደግሞ ፕራይቬት ፎቶ እንዳለ ለሀይሚ አይታለይ፣ ቴክስትም አይታለይ ዳኒ አሳይቷታል። ያ ነገር ስላናደዳት ሀይሚ ያ ነገር ሁሉ ትታ ያንን ነገር ሁሉ ትታ ነገር ግን ብሩኬን ዳኒን እንዳይከሰው በማለት ነገሩ ለማስተካከል ነው ቤቱ ሄደችው። ብሩኬም ሶሲም አልተረዳችኋትም ብሩኬ እያለ ያለው ዳኒ ይፈልግሻል ሶሲም እንደዛው ዳኒ ይፈልግሻል አንቺ ለእኔ ክስ ለማስቆም ፈልግሽ አይደለም እዛ የሄድሽው ዳኒ ቤት ነው የብሩኪ ሀሳብ እኔ በጣም የሚገርመኝ ነገር ማለት ነው ሶሲ ማን እጅ ሰንዛሪ አደረገሽ ሀይሚ ላይ ማን ገፍታሪ አደረገሽ ለምን አትከበሪም ለምንድን ነው እሷ ላይ እጅሽን የምታነሹ ለምንድን ነው እንዴ በመነጋገር አታምንም እንዴ አንቺ አህያ እንኳን መደብደብ አቁሟል እንኳን የሰው ልጅ ማለት ነው ማን ነው የልቤ ልቤ የሰጠሽ የዝህን ያክል አደለም መገፍተር ይቅርና እየጮሽ እንኳን እንድተዋርያ ትኛ ሀይሚን አንፈቅድልሽም እውነቱን ስነግርሽ ሀይሚን ማ ስነ ስርዓት አላት ከሚባለው በላይ አንቺ ጋጥ ወጥ በዱላ የምታምን ሴት ነሽ ተቀጥቅ ስትገረፊ ነው እንዲ ያደግሽው እዚህ ሰው ሰው ካልገረፍኩኝ አልሽሳ ለብረ የምትገፈትሪያት ለምን ስርዓት ስርዓት አይኖር? አፈርጥሻለሁ አላለችም እንዴ? ያ ስንዝሮ ባልሽ ዳኒ አፈርጦ ይጣልሽ እና ማለት ነው። ሀይሚን የማፍረጥ መብት የለሽም ማን እስቲ ሟክርያ ታዲያ። ወንድ ከሆንሽ አፈርጭና አሳየን። ሀይሚን አንቺን እንዳንቺ አይነቱ የማይጠቅም ሰው እያለ እንዴትን ሀይሚን የምትጠቅመንን ሰው ታፈርጫታለሽ? የማይጠቅመው ሰው እንዳንቺ አይነቱ ነው። መፍረጥ ካለበትም መፍረጥ ያለበት እንጂ ሀይሚን ማነው የሚያፈርጣት? ለምን ስነስርዓት አትዥም? ጉድሽ ስለወጣ ነው እንዴ እንግዲህ ስለወጣ ነው። በዚህ ርዕስ እንደዚህ የምትንጫጩ ምን ያንጫጫሻል? ሲጀመር ኮ አንቺ ብሩኬን ትፈልገዋለሽ። በቃ ብሩኬ በጣም ትፈልገዋለሽ። ለዛም ነው የምትናደጁው። ሀይሚ ልታስረዳሽ ሀይ ምዬን ይልዕልት፣ ከዚህ ሴትዮ ጋ ወርደሽ አትገኘ፣ ራስሽን አስከብሪ በቻልሹ መጠን ማለት ነው። ሁልጊዜ እንደ ዛተችብሽ የሆነ ስህተቷን ማመን አትፈልግም፣ እልህ ውስጥ ትገባለች፣ እጇን መሰንዘር። ወንድ ወንድ ያጫውታታል፣ የልብ የልብ ያናግራታል። ማን ስሎንሽ ነው አንቺ እንዲያው? እኛ ዝ ስልክ ላይ ሆንን እንጂ መሬት ላይ ኢትዮጵያ ላይ ብንሆን ማለት ነው፣ ወይኔ እናሳይሽ ነበር በአካል ማለት ነው። እኔ እግዚአብሔርን ትዝ ሰው እንዲህ ሲሆን ያናድደኛል። እንዴ ሰው ልጅ እኮ ጥፋት አለብህ አዎ፣ ይኸው ስተትን እሺ ስተቴን፣ ይህ ስተት በድጋሚ አይደገመኝም። አንቺ የሰራሽውን ስተት ከሀይሚ ከሰራችው ስተት ጋር ልታነጣጥሩ ትፈልጊያለሽ እንዴ? እንዴ አንቺ ሲጀመር ዳኒን መቼ አከበርሽው? ሶሲ ለዳኒ ክብር እኮ አልሰጥሽውም። ሀይሚ እኮ ተናገሬ፣ ልዕልቷ ለአንቺ ለዳኒ ክብር ያልሰጥሽው እንዴት ሀይሚ ልታከብርልሽ ትችሀይሚ አንቺን ባል እንዴት እንዴት ነው የምታስቢያት ዳኒ ዳኒ ቢጠበስ ለሃይሚ አይሸታትም ሃይሚ ራሷን ጠንቅቃ ታውቃለች ራሷም ትናገር እኔ ራሴን ጠንቅቄ አውቃለሁኝ ብላለች እኛም እናውቃታለን እንመሰክርላታለን በዛ አጋጣሚ ነገር ግን ጥፋትሽን የማታምኒ ከሆነ እሷ አጠገብ አትድረሺ አለቀ ብሩኬ ትናንትም ዛሬም እኔ በነገራችን ላይ እኔ ብሩኬም ማለት የምፈልገው ነገር ቢኖር በቃ እመን እመን ያልኩትበት ምንድነው? ለአንተ ብዬ ነው። ክሱን እንዲያስቆምል ዳኒ ጋር የሄድኩትኝ አለች አደለ ሀይሚ? በቃ እሺ ቴንኪው ብለህ እመን እና ተቃበልና ነገሩን ወደ ሰላም ቀይሩት። እስቲ ተግባቡ ተግባቡ እስቲ እስቲ ተግባቡ ይችንም ለዳኒም ለሶሲም ማለት ነው ዳኒና ሶሲ እስቲ እናንተ እርስ በራስ ተነጋግራችሁ ችግራችሁን ለመፍታት ሞክሩ ከህይወታችን ውጡልን እኔና ሀይሚ እዚጋ ደግሞ የተፈጠረውን ነገር በይቅርታ እንለፈው እንዲ ነገርም እኮ ማረም ሲበዛ ይመራል በቃ እንዲ በቃ እስከዚህ ድረስ አረ ታረቁ በእግዚአብሔር እንዲ ምንድን ነው እንዴ አንተ ጥፋት ያመዝናል፣ አንቺ ጥፋት ያመዝናል እያለን እኛ እዚህ ጋር ራሱ እኮ እየከፋፈልናችሁ ነው ያለ ነው። አይታወቃችሁም እንዴ? ዛሬ አንተ ጥፋተኛ ነህ ብለን ስንወቅስክ ሀይሚ ምልህ ይዛትና ነገ ሌላ ሆና ትመጣለች። ሀይሚ አንቺ ጥፋተኛ ነች ስንላት ሀይሚ ምልህ ይዛትና ለምን ይሄንን ነገር አላጣራም በማለት ነገሩ እየተባባሰ እየቀጠለ ነው የሚሄደው። ተው እናንተ ራሳችሁን ታውቃላችሁ። ብሩክ አንተ የራስን ንጽሕና ራስ ታውቃለ። ሀይሚዬም ያየሽው ነገር ፎቶ፣ ተው በቃ፣ ኤዲት የተደረገም ሊሆን ይችላል። በቃ ተው እስቲ ፍቅር ያሸንፋል። ታረቁ። የምር እኔ እንዲያውም ዛሬ ሀይሚ ሁለት መቶ ሺህ ስለገባች ሰላም ወርዶ ምናምን ነገር በቃ ሰላም ሆኖ እንደሚመጡ ነበር የጠበኩትኝ ክርስቶስን። ነገር ግን በዚህ ደረጃ ሲመጡ ደሞች ጠንፌ ማለት ነው። ሃይሜ ስትገፈትራት እንዴት እንደተናደድኩኝ። በድጋሚ እንዳትገፈትሪያት ሶሲ ተከበሪ። በእግዚአብሔር ሃይሜን አትገፍትሪ። ለምን አትከበሪም? በእውነት ተከበሪ። እኛ ልባችን የሚያም ነገር አታድርጊ በቃ ርብ እግዚአብሔር ስም